ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላምታ ድረስ። አብሪል ሻንቆ ኦፊሻል ላይ ትገኛላችሁ። ማንቸስተር ዩናይትድ በእንግሊዝ ፕሪምየር ሊግ ምሽት ከዌስትሃም ዩናይትድ ጋር ጨዋታውን አከናውኖ ነበር። እንደተመለከታችሁት ጨዋታው አንድ እኩል በሆነ ውጤት ተጠናቋል። ለዩናይትድ ደጋፊዎች ደስታ የሚሰጥ ጨዋታ አልነበረም። በግሌ በጣም ብዙ ኢንሲደንቶች ነበሩት ለማለትም ያስቸግራል ጨዋታውን በተመለከተ። ነገር ግን ለዩናይትድ ሁለት ወደፊት አንድ ወደኋላ እንዲህ አይነት መልክ ያለው ሲዝን እያሳለፈ ነው የሚገኘው። ምሽት በተመለከት ነው የእንግሊሽ ፕሪሚየር ሊግ የሆኑ ጨዋታዎችን ቡድኑ ያሸንፋል። ከዛ ደግሞ በተመሳሳይ የሆኑ በጣም የማይጠበቁ ፍጹም አን ኤክስፔክትድ የሆኑ ጨዋታዎች ደግሞ አሉ ቡድኑ ነጥብ የሚጠለባቸው ጨዋታዎች ማለት ነው። ትናንትና የቀድሞ የማንቸስተር ዩናይትድ የተከላካይ ስፍራ ተጫዋች የነበረው አሮን ዋን ቢሳካ ምን አይነት አስደናቂ ፐርፎርማንስ ነው ያሳለፈው? ምን አይነት ምናልባት ከማንቸስተር ዩናይትድ የወጣውበት መንገድ ትክክል አይደለም የሚል አይነት ተጫዋች የነበረ ንጹሕ ጎል መሆን የነበረበትን ኳስ ከመስመር ያወጣበትን ቅጽበት እናስታውሳለን። አስራ አንድ የአንድ ለአንድ ግንኙነቶችን አሸንፏል። በምሽቱ ጨዋታ መቶ ፐርሰንት ድሪብል የተደረጉ ኳሶችን በማሸነፍ አምስት ከአምስት ኳሶች አሸንፏል። መቶ ፐርሰንት ነበር። አምስት ኳሶችን ክሊር አድርጓል። ሶስት ታክሎችን ወርዷል። ሁለት ኳሶችን አቋርጧል። ሁለት ቻንስክሬት አድርጓል። አራት የማንቸስተር ዩናይትድ የማጥቃት ዞን ላይ የነበሩ ኳሶችን ሲያሸነፍ የተመለከትንበት ምሽት ነበር። በትላንትናው ምሽት የእንግሊዝ ፕሪምየር ሊግ መርሃ ግብር ዩናይትድ የትላንትናውን ጨዋታ ቢያሸንፍ ኖሮ ቢያንስ አሁን ከያዘው 22 ነጥብ 24 ነጥቦችን በመሰብሰብ በሊጉ የደረጃ ሰንጠረዥ ከቼልሲ ጋር እኩል የመሆን እድል ነበረው። ዊች ሚንስ አምስተኛ ደረጃ ድረስ የመምጣት እድል ነበረው። ከቼልሲ ጋር በነጥብ ብቻ ነበር፣ በጎል ክፍያ ነበር የሚበላለጡት። የምሽቱን ጨዋታ በተመለከተ እኔ አንዳንድ አሰልጣኞችን ብሌም ማድረግም አለማድረግም ጭምር የሆነ ሁለት አይነት የተለያየ መንገድ እንዲኖረውም ጭምር የሚያስገድር ነበረ። ለምሳሌ አሰልጣኝ ሩበን አሞሪም ትላንትና በነበራቸው እንግሊዝ ፕሪምየር ሊግ የስታርቲንግ ላይን አፕ ቆይታ ምንድን ነው ሰጣቸው ብላችሁ ስትመለከቱ የመጀመሪያው ቆይታ ሊሆን የሚችለው በመጀመሪያ ምርጫዎቻቸው ውስጥ አንደኛው ሴንተር ባክ ሆኖ የጀመረው ሃይደን ሄቨን ነው። ይሄ የ19 ዓመቱ እንግሊዝ የተጫዋች ጥሩ አልነበረም በትናንትናው ነው ምሽት ኦቨሮል በተመለከት ነው የሜዳ ላይ ቆይታ። ይህንንም ተከትሎ ልክ ሁለተኛው አጋማሽ ስታርቲንግ ላይን አፕ ሲጀምር ማንቸስተር ዩናይትድ ሰብስቲቲዩት በማድረግ ነበር የጀመረው፣ እሱም ሌኒ ዮሮን ወደ ጨዋታው አስገቡ። አንጻራዊ ማንቸስተር ዩናይትድ ሁለተኛው አጋማሽ የሚጀምርበት መንገድ ከመጀመሪያው አጋማሽ የተሻለ የመሆን እድሉን ተመለከትን። በስም በኦልሞስት በሁለተኛው አጋማሽ ጨዋታው በጀመረ በ13 ደቂቃዎች ውስጥ ማንቸስተር ዩናይትድ ጎል አስቆጠረ በዲየጎ ዳሎት አማካኝነት። እስከዛ ድረስ ግን ቡድኑ ምንድን ነበር በመጀመሪያው አጋማሽ የፈጠረው ከፈጠራቸው እድሎች አንጻር ከተመለከትን የመጀመሪያው አጋማሽ በአንጻር አይነት ከሁለተኛው አጋማሽ ቻንሶችን ክሬት በማድረግ የተሻሉ ጎል የመሆን እድል የነበራቸውን ኳሶች በማድረግ ደረጃ እኔ በእኔ እይታ የመጀመሪያው አጋማሽ የተሻለ ነበር። ምክንያቱም ያ የብሪያን ኤምቢሞ ከመስመር ከማዘን ምት የተነሳ ኳስ በጣም በጣም የሚያመር የነበረ ግብ ጠባቂው ትላንትና ያንን ኳስ በያድ ነው ኖሮ ዩናይትድ በእርግጠኝነት ጨዋታውን አሸነፈው የሚውጣበት እድሉ በጣም ሰፊ ነበረ። የአሬውላ ማለት ነው። ምክንያቱም የመጀመሪያው አጋማሽ ላይ ያንን ሲያደርግ የተመለከት ነው። በቡድኑ በኩል ከዚህም የተሻለ ማድረግ የሚችልባቸው አማራጮች ነበሩት። በጣም አስደናቂ ነበር ማለት ነው። በመጀመሪያው አጋማሽ ዩናይትድ ሙከሮች ነበሩት። የመጀመሪያው አጋማሽ ወደ 9 አካባቢ የሚጠጉ ኳሶችን ሞክሯል። የኳስ ቁጥጥሮች በአንጻራዊነት የተሻሉ ነበሩ። ነገር ግን ይህኛው ልክ እንዳለፉት የጨዋታ መርሃ ግብሮች ድግግሞች ቶሎ ቶሎ አልነበሩትም። ዩናይትድ ገና ከመጀመሪያው ደቂቃ ጀምሮ ጨዋታውን የማሸነፍ ፍላጎት ስሜት የነበረው ቡድን አልነበረም። ይሄ አለ አይደለ የመጨረሻው ደቂቃ ድረስም ጭምር ህይወታችን አለ በጨዋታው ላይ የማሸነፍ እድሎች አሉን የሚል ግምት ነበረው በዩናይትድ በኩል። ለዛም ነው ፍጥነት አልነበረውም። ጨዋታው ካለፉት ቀናቶች አንጻር ከተመለከትን፣ ትላንትና በዩናይትድ ቤት ውስጥ በጣም ኮሚትድ ሆነ የተጫወቱ ጨዋቾች በግሌ በጣም በትልቁ ልናነሳቸው የሚገቡት ካዝሜሮ በጣም በጣም ፐርፌክት የሚባሉ ኳሶች ነበሩ የእሱ ኳሶች። ኢቨን የዩናይትድ ማጥቃት በጣም የተሻለ ፕሮግሬሲቭ የሚሆነው ተጋጣሚዎችን መሰንጠቅም ተጋጣሚዎችንም ጭምር ማሸበር የሚችለው ኳስ መነሻዎቹ ካዝሜሮ ጋር ነበሩ። ከዛ አማድ እያንዳንዱ ቦልኬሪዎቹ በጣም ያስደንቃሉ፣ በጣም በጣም ያስደንቃሉ። ግን ብቻውን ምን ሊያደርግ ይችላል በጨዋታው ላይ ማቲያስ ኩኛ በተለይ ሁለተኛው አጋማሽ ተቀይሮ ወጥቷል። ምንም እንኳን የዘገየ አይነት ነገር ቢሆን ግን ሁለተኛው አጋማሽ ጥሩ አልነበረም። ለኔ የመጀመሪያው አጋማሽ በጣም ጥሩ ነበረ። ጆሹዋ ዚርክዚ ትላንትና ቅድም ካነሳናቸው በጣም ክሊር ከት ቻንስ የሚባሉ አይነት ጎል የመሆን እድል የነበራቸውን ኳሶች በማምከንም ጭምር ደግሞ የተመለከት ነው ነበር እሱ ራሱ ብሪያን። በእርግጥ ከብሪያን የተሻለ የነበረው የቡርኖ ፈርናንደሽ ጎል ፊት ሆኖ የተመለከትነው ግልጽ የግብ ማግባት እድሎችን አንዳንዴ አንዳንዴ ብሩኖ ፈርናንዴስ የማንቸስተር ዩናይትድ ከ2020 ጀምሮ ባሉት ጊዜያቶች በጣም ቁጥር አንዱ ተጫዋች ነው። በግሌ የዛን አይነት ዳዎት የለኝም ቡድኑን በእያንዳንዱ ሜትሪክስ በማንቸስተር ዩናይትድ ብቻ ሳይሆን በእንግሊዝ ፕሪሚየር ሊግ ከሚገኙ ከብሩኖ ፈርናንዴስ መምጣት ጊዜ ጀምሮ ያሉ ተጫዋቾችን ከተመለከታችሁ ቡድኑን በቁጥሮች የሚልቀው የአማካኝ ስፍራ ተጫዋች የለም። ቡርኖን የሚበልጠው ተጫዋች የለም ኢቨን እያንዳንዱ የፕሪሚየር ሊጉ ትላልቅ ስታት ሲክሶችን ብንመለከት ማለት ነው እና ግን የሆኑ የሆኑ ሰዓት ላይ የሚወስናቸው ውሳኔዎች ፍጹም ትክክል አይደሉም አንድ ቡድኑን በአንበልነት እንደሚመራ ተጫዋች ቡርኖ የሆኑ ሰዓታቶች ላይ ረጋ ማለት የሚጠበቅበት አይነት ተጫዋች እኔ ብቻ ለመሞከር የሚላቸው አጋጣሚዎች አሉ እና ትላንትና የተመለከትኩበት ደካማ ጎን የነበረው ይሄ ነበረ ፈጠራው ላይ ዩናይትድ ትላንትና ጥሩ ጥሩ አልነበረም። ከዛ ሁለተኛው አጋማሽ ምንድን ነው አሰልጣኙ ያደረጉት ቅያሬዎችን ነበር። ለምሳሌ ፓትሪክ ዶርጉ የመጨረሻዎቹ ደቂቃዎች ላይ ቀየሩ፣ 68ኛው ደቂቃ ላይ ኦልሞስት ሀያ ምናምን ደቂቃዎችን እንዲጫወቱ ፈቀዱለት። ማኑኤል ኡጋርቴ፣ ሜሰን ማውንት፣ ማርቲኔዝ ያኔ ኦፍኮርስ፣ ለምሳሌ ለማውንት ከአስር በላይ ደቂቃዎችን ሰጥታውታል። ለማርቲኔዝ የመጨረሻዎቹ ሰከንዶች ላይ የዩናይትድ ችግር የዩናይትድ ችግር ጌም ሃንድል እንዴት ማድረግ እንደሚቻልና ማድረግ እንደማይቻል በአንድ ሳምንት ልዩነቶች ውስጥ እኔ ራሴ ከቀናት በፊት በሰራሁት ፕሮግራም ምንድን ነበር ስናደንቅ የነበረው ዩናይትድ በሴልኸርስት ፓርክ ክሪስታል ፓላስን ሲያሸንፍ፣ ዩናይትድ ያንን ጨዋታ ከመመራት ተነስቶ ነው በሁለተኛው አጋማሽ በነበረው የጨዋታ ብልጫ ላይ ቡድኑ አሸነፈው መውጣት የቻለው ጌሞቹን አንድ ላይ ያደረገበት መንገድ በጣም ያስደነቅ ነበረ። ሩበን አሞሪም ታዲያ እኔ አንዳንዴ ሩበን አሞሪም ምንጨምርም ደግሞ እንድንተቻቸውም ጭምር የሚያደርገው እዛ ጨዋታ ላይ የጨዋታው ጥሩ የነበረ ከሆኑ ዓመታት በኋላ ያንን ጎል ማስቆጠር ይፈልግ ነበረ። ያ ዩናይትድ በጣም ቁልፍ መሆን እድል ይኖረዋል ተብሎም ጭምር ሰባት ቁጥር የተሰጠው ሜሰን ማውንት ለምንድነው እንደው በሚቀጥለው ጨዋታ በቋሚነት እንዲጀምር አሰልጣኙ አልፈቀዱለት? ትልቁ ጥያቄ መሆን ያለበት ይሄ ይመስለኛል። የጉዳ ጥያቄ ያለበት ተጫዋች አይደለም፣ የጉዳ ጥያቄ አይነሳበትም። ሌኒ ዮሮ ኦኬሺ ማረፉ አንድ ጥያቄ ነበረ። የባለፈ ክሪስታል ፓላስ ጨዋታ ላይ የመጀመሪያው ጎል ሲቆጠር የሱ አስተዋጽኦ ነበረው። ጥሩ አልነበረም በመጀመሪያው አጋማሽ፣ ስለዚህ ሁለተኛው አጋማሽ ቅያሪ አስፈላጊ ነበር። እሱን ተቀይሮ ከወጣ በኋላ ቡድኑ በጣም ጥሩ ነበረ። እንዲህ አይነት ቅጣቶችን ማስተላለፍ ከአሰልጣኞች ይጠበቃል እና መብታቸውም ጭምር ነው። ግን አሰልጣኙ ከሳምንት ሳምንት የሆኑ ትሪኮችን እያስመለከቱን ይገኛሉ። ማንቸስተር ዩናይትድ ከዌስት ሃም ዩናይትድ ጋር አርባ ሙከራዎችን አከናውኗል። አርባ ሙከራዎችን ግን በእነዚህ አርባ ሙከራዎች ጎል ማስቆጠር አልቻለም። እና በጣም በጣም አስቸጋሪ ነው ለብሩኖ ፈርናንዴዝ ማለት ነው ከዌስት ሃም ዩናይትድ ጋር በነበሩት ቆይታዎች ትላንትና፣ እኔ አንዱ አንዱ መወቀስ ካለባቸው ብዬ ማሰበው አልቤትሮ በጣም በጣም ደካማ የሚባሉ ውሳኔዎችን ደግሞ የወሰኑባቸው ቅጽበቶች አሉ። ምንም እንኳን እያንዳንዱን በሳቸው ስር ማላከ ከባድ ቢሆንም፣ ደግሞ በጣም ግልጽ የሚባሉ ጥፋቶችንም ጭምር የተመለከትንባቸው አጋጣሚዎች ነበሩ በትላንትናው ጨዋታ ላይ። ጨዋታ በጣም አግሬሲቭ ነበር። አራት ቢጫ ካርዶች ነበሩት። በጣም ቀላል አልነበረም። ይህንን በተመለከተ በምሽቱ ላይ በነበሩት ወደ 34 የሚጠጉ ታክሎች ነበሩት። በነዚህ 34 ታክሎች ነው እንግዲህ አራት ቢጫ ካርዶችን እያነሳን የምንገኘው። ስለዚህ ብዙ ጥፋቶች ነበሩት ማለት ነው። በምሽት ላይ በነበሩት ጨዋታዎች እና የተመለከትናቸው እንቅስቃሴዎች ከዚህም ጭምር እንዲልቁ ኤክስፔክት ይደረጉ ነበር። የአሮን ዋን ቢሳካ ዲዩፍ ቢጫ ካርዶች ከዚህም ከፍ ማለት ነበረባቸው። በግሌ በተመለከት ነው የሜዳ ላይ ቆይታ ማለት ነው እና ምሽት ላይ በጣም በጣም የተሻለ ጊዜ ነው ያሳለፈ የቻለ ዌስት ሃም ዩናይትድን ተመልክተናል። በተለይ ኢንዲቪጁዋል የሆኑ ብሪሊያንት ፐርፎርማንሶችን የተመለከትንበት ነበረ። በጣም አስደናቂ የሚባልን ቆይታን እየተመለከትንባቸው ከሚገኙ ቡድኖች ውስጥ ዩናይትድ አሁንም ቢሆን ተጋጣሚ ሳጥኖች ውስጥ ላይ ብዙ ሙከራዎችን ከሚያከናውኑ ቡድኖች ውስጥ አንዱ ነው። ኤክስጂዎቹ፣ ሾቶቹ፣ ሙከራዎቹ ማለት ነው። ከዛ ጎል የመሆን እድል የነበራቸውን ኳሶች በማድረግ ደረጃ በቀዳሚነት ከሚነሱ ቡድኖች ውስጥ ስቲል ዩናይትድ ከፊት የሚነሳው ቡድን ነው፣ ግን ጎሎችን በማስቆጠር ደረጃ ደግሞ በጣም ደካማ የሚባለን ቡድን ነው። በጣም ደካማ የሚባለው ቡድን ጭምር ሆኖ እየተመለከት ነው። የትላንትና አይነት ምሽቶች ለዩናይትድ በጣም አስፈላጊ ናቸው። እኔ ክሪስታል ፓላስን ከማሸነፍ ይልቅ ዌስት ሃም ዩናይትድ ማሸነፍ በዚህ ሰዓት ላይ በጣም ቀላል ነው። በእንግሊዝ ፕሪምየር ሊግ አይደለም ለማንቸስተር ዩናይትድ ለየትኛውም የእንግሊዝ ፕሪምየር ሊግ ክለብ ይህንም ቡድን ማሸነፍ በጣም በጣም በጣም ጥሩ ጊዜ እያሳለፈ የሚገኝ ቡድን አይደለም። በእርግጥ የሲያን ዳይች መምጣት ይህንም ቡድን በሆነ መልኩ አብዴት አድርጎታል። ይሄ ልክ ባለፉ ባለፉት ሳምንታት እንደምንመለከተው አይደለም። ደካማውን ሊቨርፑልን እኮ ደካማ ጊዜን እያሳለፈ የሚገኘው ሊቨርፑል በምንለው ሁለት ለባዶ ሽንፈትን አስተናግዷል። ከበርነሞዝ ጋር ያቻ ውጤት ነው ያለው። በርንሊና ኒውካስልን ነው ቡድን ያሸነፈው ኢቨን በሊድ ሽንፈተን አስተናግዷል። ብሬንፎርድ ከዛ በአርሰናል ከዛ ከኤቨርተን ጋራቻ ከክሪስቲያን ፓላስ ጋር ሽንፈተን አስተናግዷል። ከዚህ ቡድን ጋር ለማንቸስተር ዩናይትድ ማሸነፍ ፋይናት ለምንድን ነው ማንጠብቀው? ደጋፊዎች ይንን ለምንድን ነው ማይፈልጉት? በጣም መሰረታዊ ከሚባሉ ጉዳዮች ውስጥ አንዱ ነው እና ለዩናይትድ እኔ የምሽቱ ጨዋታ ለደጋፊዎቹ ፍጹም ምቾት የሚሰጥ አልነበረም። ከዚህም በላይ ጭምር እንዲሆንም ጭምር በጣም አስፈላጊ ነው። በጣም በጣም ኤርሊ አሰልጣኝ ሩበን አሞሪም ጨዋታውን የማሸነፍ አቅም ነበራቸው። ያንን ማድረግ የቻሉበት መንገድ ትክክል አይደለም። ግን ደግሞ እኔ አንዳንድ አሰልጣኞችን ደግሞ በዚሁ ልክ በምንተችበት ልክ ቡድኑስ እንደ ቡድን ምንድን ነው ሜዳ ላይ ፐርፎርም የሚያደርገው አንድ ቅያሪ ማድረግ ወይንም ሁለት ቅያሪዎችን ማድረግ ለዩናይትድ ተጫዋቾች ያሸነፉበትን ሞመንተም ያሳጣቸዋል ወይ ያሳጣቸዋል ወይ? ትክክል ነው? ተጫዋቾቹ ሜዳ ላይ ሲያደርጉት የነበረው እንቅስቃሴ የምር በምንጠብቀው ልክ ነበር? ሲያደርጉት የነበረው ያ በቂ ነበር? ሜዳ ላይ ያደረጉት ነገር በግሌ በቂ አይደለም፣ በቂ አይደለም። በፍጹም በቂ የነበረ የሜዳ ላይ እንቅስቃሴ አይደለም። ዲዮጎ ዳሎት በጣም ደካማ የሚባል ምሽት። ጎል ማስቆጠር ብቻውን ለአንድ ተጫዋች የተሻለ የሜዳ ላይ ቆይታ አሳልፈዋል ማለት አንችልም። ጎሎች የትኛውም ተጫዋች በሜዳ ውስጥ እንደ ቡድን እስከተሰራ ድረስ ጎሎች ሊያስቆጠሩ ይችላሉ። ግብ ጠባቂዎች ጎሎች ሲያስቆጥሩ ተመልክተናል። አሊሰል ጎል አስቆጥሮ ሊቨርፑል ወደ አውሮፓ መድረክ ሲመለስ የተመለከትንበት የቅርብ ትዝታችን ነው። በጣም የቅርብ ትዝታችን። ግብ ጠባቂዎች ቡድናቸውን ጎል እንዳይቆጠርባቸውም ጎል ማስቆጠርም ጭምር የሚያስችል የቡድን ስራ ላይ ተሳትፎ ያደርጋሉ። ሉክ ሾ ትላንትና አንጻራዊ ጥሩ የሚባል አይነት ሜዳ ላይ ነበር። ያ ዩናይትድ የትላንትና ምሽት የሜዳ ላይ ዲፓርትመንት ይበልጥ ቀኙ ላይ በጣም ጥሩ ነበር። ማዝራይ እኔ የማዝራይ ኦፌንሲቭ ማይንድድ በጣም ፐርፌክት ነው። የማጥቃት ላይ ተሳትፎች በጣም ጥሩ ናቸው። አማድ አማድ እኔ አሁን ዩናይትድ ቤት ውስጥ ካሉ ኳስ ይዙ ኦቨር ኮንፊደንት እንዲሰማቸው የሚያደርጓቸው ተጫዋቾችን ካነሳን ልናነሳው የምንችለው ተጫዋች ይሄ ነው። ምንም የተለየ ነገር የለውም። ስለዚህ በጣም በጣም አስደናቂ ጊዜን እያሳለፈ የሚገኝ ተጫዋች ነው አማድን በተመለከተ ማለት ነው። ግን ለዩናይትድ የምሽቱ ጨዋታ በዛ ልክ ጥሩ የሚባል ነበር ለማለት በግሌ ይቸገራለሁ። ግን እስኪ የእናንተን መልከታ ማወቅ እፈልጋለሁ። ሪሊ አሰልጣኙ ነው በዚህ ልክ መተቸት ያለብን ወይንስ ተጫዋቾቹንም ጭምር ተጫዋቾቹ ሜዳ ላይ ያሳለፉት ጊዜ ሜዳ ላይ የሚገባ ነው ጨዋታውን ለማሸነፍ የሚያበቃ የሜዳ ላይ እንቅስቃሴ ነበር ሲያደርጉ የነበረው ወይንስ ታክቲካል ባትሎችን የበላይነት ወስዶበታል ኦፍኮርስ የኤሪያል ድዋሎችን በማሸነፍ የማንቱማን ማርኪንግ ስፔስ ባለመስጠት በተለይ የራሳቸው ሜዳ ላይ በጣም ጥቅጥቅ ብለው የሚጫወቱ በጣም ጥቂት የሚባሉ የጎል እድሎችን ደግሞ እንደነ ጀረድ ባውን ከዛ ቶማስ ሱቼክ ፈርናንዴዥ እንዲሁም ደግሞ ሌላኛው በጣም ልምድ ካላቸው ተጫዋች መካከል እንደ ዊልሰን ያሉት ተጫዋቾችን በአማራጭ በጥቂት በሚባሉ የኳስ አጋጣሚዎች በመጠቀም የተጋጣሚ ሳጥን ውስጥ የመገኘት ፍላጎት ያለውን ቡድን ነው የተመለከት ነው በዌስትሃም ዩናይትድ በኩል። ያ ዩናይትድ ግን የዛን ያህል በቂ ነበር ለማለት ያስቸግራል። አሁን ከዩናይትድ አንጻር ከተመለከተን ያለፉት አምስት የሊግ መርሃ ግብሮች ደግሞ በጣም ደካማ እንቅስቃሴ ነው እያሰለፈ የሚገኘው። ሁለታቻ አንድ ሽንፈት፣ ከዛ አንድ ጨዋታ አሸነፈ፣ ከዛ ደግሞ ሌላ ጨዋታ አቻ ወጣ ስለዚህ ሶስታቸው አንድ ጨዋታ ሽንፈት አንድ አሸነፈ። ማግኘት ከሚገቡት 15 ነጥቦች እዚህ ላይ ማግኘት የቻለው 6 ነጥብ ነው። ዊች ሚንስ የሁለት ጨዋታዎች ውጤትን ብቻ ነው በቡድኑ በኩል አግኝቶ የተመለከትን የምንገኘው ሩበን አሞሪም 41 ጨዋታዎችን አከናወኑ፣ 13 አሸነፉ፣ 18 ሽንፈትን አስተናገዱ፣ 10 ጨዋታ ደግሞ አቻ የወጡበትንም ጭምር ምሽት ነበር። ምሽት ላይ ከተመለከትናቸው የሊጉ መርሃ ገብሮች ይህንን ጨዋታ ቢያሸንፍ ቀጣይ በዩናይትድ በኩል የሆኑ ተስፋዎችም ጭምር የሚሰንቁበት አይነት የሊግ መርሃ ግብር የማከናወን እድል ነበራቸው ማለት ነው እና የትላንትናው ምሽት ለዩናይትድ ተጫዋቾች የሆነ ጥያቄም ጭምር የሚያስከትል ይመስለኛል። የምሽቱ ጨዋታ ላይ ሶንጎቱ ማጋሰ በጣም በጣም በጣም ምሽቱ የእርሱ ነበር ማለት ይቻላል። አንድ ጎል ከማስቆጠሩ በፊት የኳሶቹ በጣም ጥራታቸውን የጠበቁ ነበሩ። በጣም የሚያስገርሙ አርባ አንድ ኳሶችን ነው ማቀበል የቻሉ ከአርባ አንዱ ሰላሳ ሁለቱ የተሳኩ ናቸው። አራት አክሎችን ነበር የወረደው፣ ከአራት ሦስቱ የተሳኩ ነበሩ። አንድ ጎል አስቆጥሯል እና ምሽቱ ላይ ከነበሩት በጣም በጣም አስደናቂ የሚባል ስራን ከሰሩ ፈረንሳይ መካከል በቀዳሚነት ይነሳ የነበረ ተጫዋች ነው። ስለዚህ በጣም ፐርፌክት ምሽት ነበረ ትላንትና በተመለከት ነው የዚህ ተጫዋች ቆይተን ሜዳ ውስጥ ማየት ይቻል ነው ለዩናይትድ ተጫዋቾች ግን ከዚህ በላይም ጭምር ሜዳ ላይ ማድረግ ይገባቸው ነበር። ኮንሰንትሬሽን ሉዝ ያደረጉበት መንገድ ጨዋታ ሊጠናቀቅ የመጨረሻዎቹ ደቂቃዎች ላይ ደርሶ እንዴት ነው ቡድኑ ጎል ሊቆጠርበት ይቻላል? አስር ማክሲመም 12 ደቂቃ፣ 95 ደቂቃዎችን ነው በሜዳ ላይ የቆዩት ሁለቱ ቡድኖች፣ 12 ደቂቃዎችን ሃንድል ማድረግ በጨዋታው ላይ ጎል ካስቆጠሩ በኋላ ማለት ነው። ያንን ማድረግ አልቻሉም ነበር፣ ምሽት ላይ በተመለከት ነው የሜዳ ላይ እንቅስቃሴ ስለዚህ እዚህ ጋር ጨዋታውን ማኔጅ በማድረግ ደረጃ አሰልጣኙ ሜዳ ላይ ደግሞ መስጠት የሚገባቸውን ባለመስጠት ደረጃ ደግሞ ተጫዋቾቹን መጠየቅ በጣም አስፈላጊ ይመስለኛል እና ምሽት ላይ እያንዳንዱ ከአልቢትሩ ጀምሮ ማለት ነው፣ የሆኑ ኃላፊነቶችን መውሰድ ያለባቸው ሰዎች ነበሩ። ሜዳ ላይ በተመለከትናቸው የእንቅስቃሴዎች ማለት ነው። ዴጎ ዳሎት ከ18 ወራት በኋላ ነበር ለማንቸስተር አድርጎ ላይ ያስቆጠረው ምሽት ላይ በነበረው ቆይታ፣ ይሄም አንድ ለእርሱ በጣም ጥሩ ከሚባሉ ቆይታዎች ውስጥ አንዱ ነው። እስቲል እኔ እንደ እንደነነ ኡጋርቴ ያሉ ተጫዋቾችን ከማስገባት ወደ ሜዳ 171 ደቂቃዎችን ብቻ እስካሁን ድረስ በማንቸስተር ዩናይትድ የተጫወተውን ተጫዋች ወደ ሜዳ ማስገባት አስፈላጊ ነበር። ኮቢ ሜይ ነው። ግን ዘንድሮ ጨዋታን ማኔጅ ለማድረግ ባስገቡት አጋጣሚ ሁሉ ማኑኤል ኡጋርቴ እስከዛሬ ድረስ እየተሳካላቸው አይደለም የሚገኙት እየተሳካላቸው አይደለም። ስለዚህ በጣም ደካማ እንቅስቃሴ የሆነ ማስመልከቱን ቀጥሏል። እንደ ቡድን ኦቨሮል የማንቸስተር ዩናይትድ የትላንትና ምሽት እና እንዲያውም ቅድም ሁለት ወደፊት አንድ ወደኋላ ነበረ፣ ሁለት ወደፊት ሁለት ወደኋላ አንድ ወደፊት ነው የሚመስለው። ይሄኛው ማንቸስተር ዩናይትድ ምሽት ላይ የነበረው በፍጹም ደጋፊዎችን የሚመጥን የሜዳ ላይ እንቅስቃሴ በግል ተመልክቻለሁ ብዬ አላስበም። እና እንዴታያችሁት ሀሳባችሁን አጋሩኝ። አመሰግናለሁ።